ሩታ የቶቹን ነገር እንደገና እየቀሰቀሱባት ነው። አቤልም እንግዲህ ዛሬ ከሩታ ጋር ተገናኝቶ ነበር። ይሄ አቤል የሚባል ልጅ ግን ውሽንክት የሆነ ዛሬም ሩታን ለመከራከር ይፈልጋል ማለት ነው። እኔ መቼ ነው ግን ይሄ ልጅ የሚስተካከለው? በእውነት በግድ ውላ ነው ሲያወራ የነበረው ሩታ፣ ላለማመን ሰላም ሰላም፣ ውዴ ቻናል ቤተሰቦች፣ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ሩታ ካብሮች ጋር ስትፋታ ምንም አይነት ነገር አልፈልግም፣ ከሱ መክሰስም አልፈልግም፣ ምንም አይነት ኢቨን እንኳን እቃን መካፈል አልፈልግም ብላ ነበር የሄደችው። ነገር ግን አሁን ላይ ስታየው እሷ በወጣችበት ቤት ሌላ ሰው እየፈነጭ እንደሆን ሲገባት በጣም ተናዳለች። እንዴ፣ የምር ግን እኮ በጣም ነው የሚያበሳጨው የሚያናድደው። ማለት ትክክል ናት። አንደኛ ነገር ይሄ ትዳር ገና ነው፣ እንደ ወረቀት ላይ ተፈረመ ተባለ እንጂ ገና እኮ በጣም ብዙ ጣጣ አለው፣ ብዙ ነገር አለው። ከህግ ይሄዳሉ ከዛ ያው ፍቹን እንዲፈጽሙት፣ ከዛ ስለሆነ ዋናው ያነ ስለሆነ ማለት ነው። እና እንግዲህ ሩታ እች ልጅ ከዛ ቤት ካልወጣች ወደ ህግ መሄድ አይቀርም ብላለች ማለት ነው። እኔ ሩታ ወደ ህግ ብትሄድ አብርሽስ በስራው ነው ሊቀጣ የሚችለው ማለት ሊጠይቅ የሚችለው ሄርሜላ ምን ልትመልስ ነው አሁን? እንደ በህግ እንኳን ብታቀርባት በጣም እኮ ነው የሚያሳፍረው። እግዚአብሔርን በጣም የሰው ነገር መንካት ይሄ ነው ችግር የሚያመጣባችሁ። እና እንግዲህ አቤል አይተሻለው ባይነሽ በብረቱ ካላየሽ እኔ ላምን አልችልም እያለ ነበር ማለት ነው። ወሽካታ የሆነ ልጅ መጀመሪያ እናንተ አንተና ብሩክ እኮ ፈረንጁና ያኛው ማን ነበረ ስሙ ጠፋኝ። ያ እዩ ነው የሚባለው ልጅ። እነሱ ይሻላሉ። ቢያንስ አናስገባሽን ብለው እነሱም ደግሞ ለቪዲዮ ይሆናሉ እኮ ሲወሸክቱ የነበረው እና ቪዲዮ ላይ ነው ሁሉም አለቃ ለቃ የሚሰማው ማለት ነው። እነሱ ይሻላሉ ከእናንተ ቢያንስ አናስገባሽን ብለው የተከራከሩ አቤልና ብሩክ ተብይ ማኮ ሄርሜላን ጣታ ሩታ እንደወጣች በነጋታ ሄርሜላን ንጣርቶ ከቤት ነው ያመጣት። ምግብ አሰርተው ማለት ነው አብረሽ ምግብ እንዳጣ ሁሉ እና ባለፈው ደግሞ በቃ የተደበኩት ነገር አለ። ሄርሜላ አብረሽን ታፈቅረዋለች ምናምን እያለ ሲቀባጥር ቆይቶ አሁን ደግሞ ትክክለኛ ማስረጃ ከሌለ አላምንሽም እያለ ነበር። ትክክለኛ ማስረጃ እኮ ምንም መፈለግ አይጠበቅባትም። ሩቲ ለምን እሷ እንደወጣች ሄርሜላ ሄዳ አብረሽን ባለፈው እቅፍ አድርጋ ከቤት የደረሰችባቸው ድንገት አይጤዋ ጥች ድምፅ መስሎ ሲቆለጨለጩ ደንግጠው እኛ ሁላ ደንግጠን ስለዚህ ይሄ ራሱ እኮ በቂ መረጃ ነው ሄርሜላ ከዛ ቤት ለመሄዷ ለማደሯ እና መፋታት በአብረሽና በሩታ አይደለም የተጀመረው በነገራችን ላይ ማለት ያው በጣም ብዙ ተዋልዶ የሚፋቱ ሰዎች አሉ ግን የአብረሽ እኮ በጣም ፈጠነው ሁሉም ነገር ህይወቱን መምራት መብት ሆነው፣ እንደፈለገ መሆን መብት ሆነው። ምክንያቱም ትዳሩን ከፈታ ሌላ ህይወት አትጀምረም አይባልም። ይሄ ልጅ ህይወት መጀመር ይችላል። ግን ይህ ሁሉ ነገር ገና በእንጥልጥል እያለ እንደዚህ መሆኑ ለሱስ ጥሩ ነው ወይ? በእውነት በጣም እኮ ነው የሚገርመው እየተደረገ ያለው ነገር፣ ደስ አይልም። ነፃ ከሆነ በኋላ የፈለገውን ነገር ማድረግ ይችላል። ቢያንስ ሰው ምን ይለኛል የሚባል ነገር አለና እንግዲህ ሄርሜላ፣ ይሄ የተሰማን ነው ሩታ ይሄ ይሄ ተሰምቷታል። ስለዚህ እቺ ልጅ ከዛ ቤት ካልወጣች እሷ ወደ ህግ ትሄዳለች ማለት ነው። እንዴ መጠየቅ ካለባት መብቷ ነው፣ ትጠይቅ። ምክንያቱም እሷ እስከ መጨረሻው ገና እስካልተፋቱ ድረስ ቤቱ የእሷም ነው፣ የእሷም ጭምር እስከሆነ እሷ እያለች ደግሞ ሌላ ሰው መግባቱ ይሄ ከአብረፍ ላይ ነው የሚያስፈርደው እንጂ ከሩተለ ሊያስፈርግ አይችልም። ወደ ወደ ሰው ተውት። ይሄ ወደ ኦዴስ ወደ ሰው ከሄዳችሁ ከአብርሽ ላይ ሊፈርዱ ከሩቲ ላይ ሊፈርዱ ይችላሉ። ወደ ህግ ስትሄድ ግን የሚፈረደው ወደ አብርሽ ነው ማለት ነው። እና አቤል አዲስ አበባ ሂጅ፣ ሁሉንም ነገር አጣርቼ እነግርሻለሁ ያለ ብታይም አትናገርም። አንተ ሲጀመር ሁለቱን ማለያየት ነው የምትፈልገው አውቀ ነው። አሁን ልጅ መጥተዋል፣ ልጁ ሊያስታርቃቸው ይችላል ምናምን የሚለው ይሄ ከልቡ አይደለም፣ ውሸቱን ነው። ምክንያቱም እሱ የሚፈልገው ሄርሜላን ነው። እና የማንኛውም ሰው የተስተካከለ ጸባይ የለውም በነገራችን ላይ ሄርሜላ ብርሽን ስለምትንከባከበው ምናም ምናምን ይሄን ይሄን አይተህ ከሆነ አቤል፣ ሁሉም ሰው የሆነ አባጣ ጎባጣ የሆነ ባህሪ ያለው ማለት ነው። ሄርሜላም እኮ ነገ አረንጭ ልትሆን ትችላለች። ማን ያቃልና ነው? ብሩክና አቤል ግን አይደብራቸውም ማለት እንደዚህ፣ ሰውን ትዳር ምስቅልቅል እያደረጉ እየፈቱ ደግሞ እኛ አይደለንም እኮ ብሎ ደረሳቸውን ነፍተው ያወራሉ ነው እንግዲህ ሩታ የምትለው ነገር ካልተስተካከለላት መሄድ ባለባት ሄዳ ነገሩን ማስተካከል መጥቷ ነው ትችላለች ደግሞ። እና አብረሽስ ብትሆን አብረሽ ግን ይሄ ማለት ምን እውነት ድራማ ነው እንደሚባለው ድራማ እየሰሩ ነው። እሺ ቃል ከተግባቡ በኋላ ማለት ከተነጋገሩ በኋላ ቢያንስ እስከምትወድ ድረስ እንኳን ካጠገብሽ ሊሆን እያላት ነበረ። ገና እሷ ሌላ ታሪክ ከዚህ ጋር ደግሞ ሌላ ታሪክ ሚላ ጋር የሚያሰራው ነገር ለምንድን ነው? ለሩታ የሚነግራትን ቃላት የማይጠብቀው ሩታ እኮ ግን ልፋታ ብትል እውነቷን ነው የምር። ይሄ በማናችንም ቢደርስ እኛም ራሱ የማንቋቋመው ነገር ነው። እንዴ ማታ ከሚስቱ ጋር ተነጋግሮ ሁሉንም ጨርሶ በቃ ከዚህ በኋላ ሁሉን ነገር አብረን ነው የምናደርግ ብሎ በጎን ሄዶ ሌላ ነገር የሚያደርግ ከሆነ ይሄ የጨጓራ በሽታ ብቻ ነው የሚሆነው ማለት ነው እና ይገርማል። ለምን እሷ የምትለውን እንደማያስተካክል? ና ቢያንስ እስከምትወድ ድረስ፣ ነገሩ እስከሚረጋጋ ድረስ ከሁለች በኋላ እንፋታ እያለ ነበር። ግን እዚህ ጋር እያደረገ ያለው ደግሞ ሌላ ታሪክ ነው እና እንግዲህ ሩትዬ በምትሄጅበት መንገድ ሂደሽ፣ እንደውም ማለት ነው እንደው በልክ ወደ ቤትሽ ብትመለሽ ብትታረቁ የምር